የሕዝብ ተወካዮች ምክር ቤት የአደጋ ስጋት ስራ አመራር አዋጅን ዛሬ አጽድቋል። የአደጋ ስጋት አመራር የውሳኔ ሀሳብ አዋጁ ከተረጅነት አስተሳሰብ በመላቀቅ ለአደጋ ስጋት በሀገር አቅም ምላሽ ለመስጠት የሚረዳ ጠንካራ ሀሳቦችን የያዘ ነው። አዋጁ ተረጅነትን በመሻገር የተሟላ ሀገራዊ ሉዓላዊነትን ለማረጋገጥ ለሚደረገው ጥረት ሁነኛ መሳሪያ በመሆን እንደሚያገለግል እንግዲህ ይታመናል። በዚህ ጉዳይ ላይ ጥቂት ቆይታ ለማድረግ እንግዳ ጋብዘናል። እንግዳችን ደግሞ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራው ተክለ ማርያም ናቸው። እዚህ ስቱዲዮ ይገኛሉ። አምባሳደር እንኳን ደህና መጡ። በጣም አመሰግናለሁ። እንግዲህ ከጸደቀው አዋጅን ጀምርና ይህ አዋጅ ምን አንድምታ አለው የሚለውን ይነግሩናል። በጣም አመሰግናለሁ ስለጋበዛችሁን። የአደጋ ስጋት ስራ አመራር አዋጅ በእርግጥም የኢትዮጵያን ክብር እና የኢትዮጵያን ደረጃ እንደ ደረጃ ከፍ ያደረገ ነው። ዋና ውስጡ ያሉት ነገሮች ተቋማትን ይገነባል፣ አሰራሮችን ያስቀምጣል፣ መብትንና ተጠያቂነትንም የሚደነግግ ነው። በዚህ ውስጥ በስፋት የምናያቸው ከተቋማት በተለይም ሉዓላዊነትን በተመለከተ የመንግስት መሪነትን የህዝብ ባለቤትነትን የሚያሰፍን ነው። ከሁሉም በላይ ጨዋታ ቀያሪ ብለን የምናስበውን የአደጋ ስጋት ምላሽ ፈንድን የሚያደራጅ ነው። በተለይም ከሉዓላዊነት ጋር ተያይዞ ሁሌም ልነሳ የሚገባው የመጠባበቂያ ክምችትን የሚደነግግ ነው። ከዚያም አልፈን የማህበረሰብ አጋርነትና ቅጽበታዊ አደጋዎችም ላይ ያሉ ተቋማትን ከዚም ቅድም እንዳነሳሁት የተጠያቂነትን የአጋርነትን ጉዳዮች የሚደነግግ በመሆኑ በአገራችን ታሪክ ትልቅ ክብር፣ ትልቅ ከፍታ የሚያጎናጽፍ ነው የሚል እምነት አለኝ። እንግዲህ እንደ ኢትዮጵያ ላለ ሀገር በመቼስ በምግብ ራስን መቻል ትልቅ ነገር እንደሆነ እናስባለን። እንደእርሰው ግን ትርጉሙ እንዴት ያለ ነው ይላሉ? ይሄ በጣም ትልቅ እሳቤ ውስጡ ያለበት ነው። እንግዲህ ሉዓላዊነት ብለን ስንል የመጀመሪያ ሀሳብ የሚሆነው የምንመገበውን ማምረት እና የተመረተውን ደግሞ መመገብን የሚጠይቅ ነው። ያመረትነውን መመገብ ማለት ከውጭ ጥገኝነት መላቀቅን የምንመገባቸው ነገሮች በሀገር ውስጥ ማምረትን የሚጠይቅ ነው። የተመረተውን መመገብ ዳሞ የሚለው በተለያየ መንገድ በተለያዩ የሀገራችን አቅጣጫዎች ላይ የሚመረቱ አካባቢያዊ ምርቶች አሉ። እነዚህን ምርቶች በመጠቀም ከውጭ ጥገኝነት መላቀቅን የሚያመለክት ነው። እንግዲህ በአንድ ላይ ደመር አድርገን ስናየው የምግብ ስርዓትን የመቆጣጠር አቅም በተቆጣጠርናው አቅም ደግሞ ከውጭ ጥገኝነት መላቀቅን የሚጠይቅ ነው። በዚህ በኩል ሰፋፊ ስራዎች እየተሰሩ ናቸው። ቅድም በአዋጁ ላይ እንዳነሳ ነው ራስን ለማሻገር የሚያስችል የፈንድ ስርዓት የክምችት ስርዓት በተለይም የመጠባበቂያ ክምችት ነው የመሳሰሉት እየተሰሩ ናቸው የሚገኙት እነዚህ እንግዲህ በጣም በሰፊው ከእርዳታ ጥገኝነት በማላቀቅ የራሳችንን የክብር፣ የነጻነት፣ የሉዓላዊነት ጉዳይ የምንላቸውን ዋና ዋና ጉዳዮች የሚያሳካ ነው። በዚህም እንግዲህ የሁለንተናዊ ሉዓላዊነት አካልም ጭምር ሆኖ የሚተገበር እንደመሆኑ መጠን ሉዓላዊነትን ስናነሳ በእኛ በኩል ደግሞ የሰብአዊ ድጋፍ ሉዓላዊነትንም ጭምር ማንሳታችን ስለሆነ ይህም በምግብ ሉዓላዊነት ያሳካ ናቸው ነገሮች በሰብአዊ ድጋፍ ሉዓላዊነት መረጋገጣቸውን የሚያሳይ ይሆናል ማለት ነው። በጣም ጥሩ። እንግዲህ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሸፈራው ተክለ ማርያም እዚህ ስቱዲዮ ተገኝተው አዋጅ ላይ ለሰጡን ሀሳብ እናመሰግናለን። መልካም ምሽት ይሁንላችሁ። እኔም በጣም አመሰግናለሁ።